አሁን የማጋራቹ የውስጥ አዋቂ መረጃ ወይም ደግሞ የምርመራ ጋዜጠኝነት መረጃ ውጤት በሉት ቤተሰቦቻችን ለጋርዲያን እና ለኒውዮርክ ታይምስ የምርመራ ጋዜጠኝነት ዘገባዎች የሚያቀርበው የሮሜን ሞሊና መሆኑን በቅድሚያ በአክብሮት አሳውቃለሁ። ቤተሰቦቻችን እዚህ ላይ የኔም ተጨማሪ ሀሳቦች እንዳሉ በቅድሚያ ነገራችኋለሁ። ከኔ ጋር ስላላችሁ በጣም አመሰግናለሁ። ታስታውሳላችሁ፣ በአንድ ወቅት ክለባችን ጀርመናዊውን ታዋቂ መልማይ ሰበን ሚስት ስልታንትን ቀጠረ። ሚስል በተለይ በቦሩሲያ ዶርትሙንድ ከየርገን ክሎፕ ጋር በመሆን የሰራውን ተአምር በክለባችን ትልቅ ያንን ተአምር ያስቀጥላል በሚል ወይም ደግሞ ያንን ተአምር ይሰራል በሚል ትልቅ እምነት ያመጡት የክሮኤንኬ ቤተሰቦች በተለይ አርሰናልን የምልመላ የስካውቲንጉን ማለት ነው ሂደት እንዲመራ እና ሲስተም እንዲዘረጋ እንዲሁም ደግሞ ኦርጋናይዝ እንዲያደርግ ነበር ያመጡት። የሚገርመው ነገር የሚስል ታንት የዝውር አካል የሆነው ማን ነው ብትሉ፣ ስቴፈን ሌስተነር ይባላል። እንግዲህ ይሄ ኦስትሪያዊ የእግር ኳስ ዘመን ማብቂያ ወድሜ ላይ ወደኛ የመጣው ታስታውሳላችሁ። አይ ቲንክ በቀኝ ፉልባክስ ሲጫወት የነበረ ነው። የሌስተነርን ያመጣው ሚስል ታንት ሌስተነር። ማለት የሚስል ታንት የጓደኛው ወንድም ነው ማለት ነው። የሚስል ታንት ጓደኛ የሌስተነር ወንድም ነው እና ያምነዋል። በዛ ምክንያት ነው ሚስል ታንት ያመጣው ማለት ነው። እንግዲህ ስካውቲንግ ማለት በጣም የሚደነቅበት በተለይ ደግሞ የሴቨን ሚስትር ታንት ሮበርት ሌዋንዶውስኪን ያመጣበት መንገድ ነው። አይ ቲንክ ከሊጂያ ዋርሶ ይመስለኛል ከዛ ከፖላንድ ሲያመጣው ማለት ነው እና ወይ ደግሞ ከፖዝናን መሰለኝ ከፖዝናን ይሁን ወይም ደግሞ ከዋርሶ ብቻ ከሁለት አንዱ ሲያመጣው፣ ሚስትር ታንት በጣም የተጨበጨበለት እና ከኤርገን ክሎፕ ጋር በቦርሲያ ዶርትሙንድ እንደሰራውን ታምር በአርሰናል ቤት ውስጥ እንዲያሳይ በሚል ነበረ ሚስትር ታንት የመጣው ማለት ነው እሱ ግን እንደመጣ መጀመሪያ ያስፈርመው ስቴፈን ሌሰነር ነበር። ሌሰነር ደግሞ ማለት እንዳልኳችሁ የሚስልታንት የጓደኛው ወንድም ነው ማለት ነው። የክሮኤንኬ ቤተሰቦች አርሰናልን ሙሉ በሙሉ ሲገዙት እንደ ግሌዘሮች ክለቡን እዳ ውስጥ ነክረው ወይም ደግሞ በእዳ አስይዘው አይደለም። እነዚህ ሁለት አሜሪካውያን ቢሊዮነሮች እግር ኳስ ቢዝነሱን የተረዱበት መንገድ የሚያመሳስላቸው አለ። የተለያዩ የሚመስል ነገር አለ ግን፣ ስኬታማ ለመሆን የሚጓዙበትን ሞዴል በሁለት የተለያዩ ጽንፎች ላይ እንዳሉ መናገር እንችላለን። ነገር ግን በአንድ ጉዳይ ላይ ተመሳሳይ አቋም አላቸው። ሁለቱም በየአመቱ ክለቦቻቸው በሻምፒየንስ ሊግ ላይ መሳተፍ ማጠቃላይ የክለቡን ገቢ ይጨምራሉ ብላምናሉ። ግሊዘሮችም ያው ክሮንኬዎችም ማለት ነው። ያው አውሮፓና አሜሪካ ፍጹም የተለያየ ሁለት የቢዝነስ ኮንሰፕት ላይ ነው ያለው፣ በስፖርት ላይ ማለት ነው። ለምሳሌ አሜሪካን ሀገር በስፖርት ላይ አንድ ክለብ የትኛውም የቅርጫት ኳስ ሲሆን፣ የትኛውም ክለብ ከሜዳ ውጭ የሚያገኘው የስፖንሰርሺፕ እንትኑ በጨመረ ቁጥር የሜዳ ላይ ስኬቱ እየጨመረ ይመጣል። እነዛ ገቢዎቹ ተጫዋቾችን ጥሩ ጥሩ ነገሮችን እንዲያመጣ ያደርገዋል። ከዛ በኋላ ያው የሜዳው ስኬቱ እየጨመረ ይመጣል። በተቃራኒ ወደ አውሮፓ ስመጣ በተለይ ደግሞ በእግር ኳስ ላይ ግን ክለቦች በቋሚነት በጣም ስኬታማ በሆን ቁጥር በሜዳ ላይ ማለት ነው የስፖንሰርሺፕ ገቢዎቻቸው እየጨመሩ ይመጣሉ ማለት ነውና ይሄ ክሬንኬችም ግሌዘሮችም አንድ የሚያደርጋቸውና ክሬንኬዎች በጣም በድፍረት የሰሩበት መንገድ ነው ማለት ይቻላል። ሌላ ልዩነቱ ግን ከአሰልጣኝ ማምጣት ጀምሮ ከተጫዋች ግዢ ጀምሮ ግን ፍጹም አርሰናልና ማንችስተር የሚሄዱበት መንገድ በግልጽ የሚታይ ነው ማለት ነው። የክሬንኬዎች ቤተሰቦች የክለቡን አጠቃላይ ውስጣዊ ቅርጽ ያዋቀሩበት መንገድ ከማርኬቲንግ ወይም ከገበያ ጋር ያለውን አጠቃላይ አቅጣጫ ታሳቢ ያደረገ ነው ማለት ይቻላል። ዛሬ አርሰናል በጣም ከፍ ባለ በኤሊት ደረጃ በአውሮፓ ውስጥ የሚታወቅ ክለብ ነው። ከቢዝነስም አንጻር በሜዳ ላይ ከሚያደረጋቸው እንቅስቃሴዎች አንጻር ማለት ነው። ይሄ ቦርድ ኦፍ ዳይሬክተርስ የሚባለውን ያዋቀሩበት መንገድ ነው እንግዲህ አሁን ክሮኤንኬዎች በደንብ ዛሬ ላይ እየከፈላቸው ያለው ማለት ይቻላል። እንግዲህ ለምሳሌ በፔር መትሳከር የሚመራው የታዳጊዎች አካዳሚ እንደነ አሌክስ አዮቢ፣ እንደ ኤሚል ስሚዝ ሮውን፣ ኤዲ ንኬቲያ፣ ሉዊስ ስኬሊ፣ ማክስ ዶማን እና ኤታን ዋኔሪ አይነት ምርጥ ወጣቶችን የሚያፈራ ሆኗል። እንደሚታወቀው ልብ በሉ አካዳሚዎች አሁን በተለይ በፕሪሚየር ሊጉ የፕሮፊትን ሰስተይነቢሊቲ ሩል ህግ መሰረት ከአካዳሚ የሚመጡ ተጫዋቾችን ክለቦች በቀጥታ ሲሸጧቸው እንደ ትርፍ ነው የሚቆጠረው እና እንደ ኤሚል ስሚዝሮ ኤዲ ንኬቲያን በምንሸጥበት ሰዓት ያገኘነው ገንዘብ እንደ ትርፍ ነው የሚቆጠረው እና ዲዳክሽን አይሰራበትም። ይሄ በጣም ትልቅ በዝውውሩ ላይ በጣም ትልቅ የሚጠቅም ነገር ነው፣ ክለቡን ከገቢ አንጻር በጣም የሚጠቅመው ነው። ይሄ በአካዳሚ ደረጃ በተለይ አርሰናል የአርሰናል አካዳሚ በአውሮፓም ሆነ በእንግሊዝም ሆነ በአውሮፓ በጣም በጣም በጣም የተከበረና ትልቅ አካዳሚ ነው ማለት ይችላል። ያሉት ተጫዋቾች እኛም በየጊዜው የምናየው ነገር ስላለ ማለት ነው። ያው ሁላችንም እንደምናውቀው አሰልጣኝ ሱፐር ሚኬል አርቴታ ከመቃጠሩ በፊት የአርሴን ቬንገር የመጨረሻ ጊዜያት እና እንደገና ደግሞ ኡናይ ኤምሬ በነበረበት ሰዓት ማለት ነው ክለቡ የነበረበትን ደረጃ ሁላችንም እናውቀዋለን ማለት ይቻላል። ከተጫዋች ጊዜ ጀምሮ የቡድን ግንባታችን ሆነ የስኬት እቅዳችን ምን እንደሆነ ማናውቀውም። ለምሳሌ የተጫዋች ግዢዎቻችን በጣም ጊዜ ያለፈባቸውን አውትዴት ሊሆኑ ተጫዋቾችን ነበረ የምናመጣው ማለት ይቻላል። ለምሳሌ እንደነ ሶክራትስ፣ እንደነ ሌስተር፣ እንደነ ሙስታፊ እንደ ዲንሰን ያመጣንበት መንገድ በግልጽ የሚታይ ነገር ነው። የዝውውር መንገዳችን እንዴት እንደነበረ በውሰት የምናመጣቸው እንደነ ዴኒስ ሱዋሬዝ አይነት ተጫዋቾች የክለባችን የዝውውር ሂደት ምንድን ነበር ብለን እንድናስብ የሚያደርጉ ነገሮች ነበሩ። ከዛ በኋላ ደግሞ ወደ መጨረሻው አመታት ላይ ወይ ሻምፒዮንስ ሊግ አልገባን፣ ወይ ዩሮፓ ሊግ አልገባን፣ ግራ የሚያጋቡ ነገሮችንም ስንመለከት ነበር ማለት ይቻላል። እንግዲህ ይሄ አሰልጣኝ ሱፐር ሚኬል አርቴታ ከመምጣቱ በፊት ነው እንግዲህ ያው አሰልጣኝ እንግዲህ አርሰናል ኤዱን አመጣው። ራሁል ሳኒሊ ነው ወደ ኤዱ እንዲመጣ ያደረገው። ከዛ ኤዱ ከመጣ በኋላ ራሁል ሳኒሊም ሰቨን ሚስትል ታንትም ከአርሰናል ተሰናብተዋል። ኤዱ አርቴታን ጠራው ማለት ነው። ኤዱ አርቴታን ከጠራው በኋላ የኤዱ መንገድ የቴክኒካል ዳይሬክተር ነው ኤዱ ሆኖ የመጣው። ከሰቨን ሚስትል ታንት ትልልቅ ተጫዋቾችን እየመለመሉ ወደ ቡድኑ ከማምጣት ትልልቅ ተጫዋቾችን ወደ መግዛት ሄድን ማለት ነው። ከኤጀንቶች ጋር እየተደራደርን ከተለያዩ ኤጀንቶች ጋር እየተደራደርን ተጫዋቾችን ማምጣት የአርሰናል እቅድ ሆነ ማለት ነው። ይሄ ሌላኛው መንገድ ሆነ ማለት ነው። እዚህ ጋር እንግዲህ አሁን ኤዱ ትልቅ ስህተት የሰራው ምንድን ነው? ወይም ደግሞ እዚህ ጋር ማሪዮን ሞሊና የሚለን ነገር ምንድን ነው? ኤዱ ከቀድሞ የእሱ ተጫዋች በነበረበት ሰዓት ላይ ኤዱ ተጫዋች በነበረበት ሰዓት ላይ ኤጀንቱ የነበረው የልብ ጓደኛው የኪያጆ ብራቻን ተጫዋቾች በሱ ስር እንግዲህ ኪያጆ ብራቻን በጣም ታዋቂ ወኪል ነው። እንግዲህ ሱፐር ኤጀንት ከሚባሉት አንዱ ነው ከነ ሆርጊ ሜንዲስ ጋር ማለት ነው። ይሄ በዚህ ስር ያሉ ተጫዋቾችን እንግዲህ ማምጣት ጀመረ ማለት ነው። በኪያጆ ብራቻን ስር ያሉ ተጫዋቾችን ማምጣት ጀመረ ማለት ነው። መጀመሪያ ታስታውሱ እንደሆነ ያስፈረምናቸው እንደ ዴቪድ ሉዊዝ ዊሊያንና ሴድሪክ ስዋሪዝን ማየት እንችላለን። እነዚህ ተጫዋቾች ብቃታቸው ላይ የማይገኙ የቀድሞ ብቃታቸው ላይ የማይገኙ በጣም ጊዜ ያለፈባቸው፣ ነገር ግን ደግሞ የኪያጆ ብራቻን ተጫዋቾች በሱ ስር የነበሩ ተጫዋቾች ስለሆኑ ብቻ ነው የመጡት ማለት ነው። ኤዱ እነዚህ ተጫዋቾች ያስፈረመበት መንገድ ጓደኛውን ለመጥቀም ነው የሚል ነገር ነው እንግዲህ ማሪዮን ሞሊና እያለ ነው ያለው ማለት ነው። እዚህ ጋር እንግዲህ እሱ እንደውም ምን ይላል እንግዲህ፣ ጓደኛሞች ናቸው ልብ በሉ ኪያጆ ብራሽያል እና ኤዱ። ስለዚህ እነዚህ ተጫዋቾች ሲመጡ ምንድነው ብላ ያሳስባላችሁ ይላል። የኮንፍሊክት ኦፍ ኢንተረስት የጥቅም ግጭት እንዳለው በስነስርዓት ያስታውቃል ያስተውቃል ማለት ነው። በቃ በስነስርዓት እነዚህ ሰዎች ኤዱ በተለይ ደግሞ የክሮኤንኬ የቤተሰቦች አምነውት የሰጡትን ተሰጡትን ኃላፊነት የተወጣበት መንገድ ትክክል አይደለም ማለት ይቻላል ማለት ነው። በጣም ማሳያ የሚሆን አንድ ነገር ላሳያችሁ። በአንድ ወቅት አሌክስ አዮቢ ከአርሰናል ወደ ኤቨርተን ያደረገውን ዝውውር ክለቡን ወክሎ የተደራደረው ኬያጆ ብራሽያን ነበር። ልብ በሉ ለምሳሌ፣ ዘርኬዝን አስታወሳችሁ። አሁን ከቦሎኛ ወደ ማንችስተር ሲመጣ ማንችስተር ዩናይትድ ለኬያጆ ብራቻን ወደ 9 ሚሊዮን ፓውንድ አካባቢ የኤጀንት ክፍያ ከፍለውታል። ማንችስተር ዩናይትድ ከኬያጆ ብራቻን ጋር ነው የተደራደረው፣ ከቦሎኛ ጋር አይደለም። ሪሊዝ ክሎዝ አለው፣ የመልቀቂያ ዋጋ አለው። ያ የመልቀቂያውን ዋጋ ማንችስተር ዩናይትድ አይከፍላል አይከፍልም በሚለው የተደራደሩት ማለት ነው እዛ ጋር ኪያጆ ብራሻ ነው ዘርክዝን ወክሎ የተደራደረው ማለት ነው። ልክ እንደዛ አሌክስ አዮቢን ወክሎ ተደራድሮ አሌክስ አዮቢ ከአርሰናል ወደ ኤቨርተን እንዲሄድ አደረገ ማለት ነው። ኤዱ የክለቡን ጥቅም አሳልፎ ሰጠ ማለት ነው። እዚጋ፣ ይሄ በጣም ትልቅ ጥፋት ነው፣ በጣም ትልቅ ጥፋት ነው። ሌላኛው እንግዲህ ኤዱ ባርሰናል በነበረው ቆይታ በጣም እንዳልኳችሁ ኪያጆ ብራቻን የመጥቀም እና ከሱ ጋር የተያዙ ተጫዋቾችን የተጋነነ ክፍያ መክፈል፣ የተጋነነ ደሞዝ ማቅረብ፣ ተጫዋቾች በነፃ እንዲሄዱ ማድረግ፣ እነዚህ እነዚህ የኤዱ መገለጫዎች ነበሩ ማለት ይቻላል ማለት ነው። እንግዲህ አሰልጣኝ ሱፐር ሚኬል አርቴታ ከመጣ በኋላ የመጀመሪያዎቹ ሁለት ዓመታት በዚህ መልኩ ካለፉ በኋላ ተጽዕኖ እየጨመረ ሲመጣ የአርቴታ እና የክሮኤንኬ ቤተሰቦች በተለይ ደግሞ ጃሽ ክሮኤንኬ በአንተ ላይ እምነት አለኝ ካለው በኋላ አርቴታ በድፍረት ነገሮችን ማድረግ ጀመረ ማለት ነው። በድፍረት ካረጋቸው ነገሮች አንዱ ኤዱን ከኪያጆ ብራቻን ተጽዕኖ ማላቀቅ ነበር ማለት ነው ከኪያ ጆብራ ማላቀቅ ጀመረ ማለት ነው። ማላቀቁን ደግሞ ያመጣው ምንድን ነው? አንደኛ በዳታ ድሪቭን የሆነ በዳታ ላይ የተመሰረተ ቁጥራዊ መረጃዎች ያሉት የተጫዋቾች ዝውውር የክለቡን ቀጣይ አቅጣጫ የሚጠቁሙ ዝውውሮችን አደሰም ታይም፣ ደግሞ የአሰልጣኙን ታክቲክና ቴክኒክ በአግባቡ የተረዱ ተጫዋቾችን ማምጣት ወደሚለው መጣ ማለት ነው ነገር ግን ይሄ ሁሉ በሚሄድበት ሰዓት ላይ የኪያጆ ብራቻን ጠባሳ በክለቡ ላይ ትቶት የመጥፎ ጠባሳ እንደነበረ ነው ለምሳሌ ቀላሉ ነገር ለማሳየት አምና እስከ አምና ድረስ ሴድሪክ ሱዋሪዝ ነበረ ታስታውሳላችሁ አርቴታ ሴድሪክ ሱዋሪዝን ተጠቅሞበት አያቅም ነበርና ጠባሳዎቹ በግልጽ ይታዩ ነበር ማለት ነው እንግዲህ በአርቴታ ተጽዕኖ ለእርሱ ታክቲክና ሐሳብ እንዲሁም ከክለቡ ጥቅም አንጻር ዝውውሮችን ማየት ጀመረን ማለት ነው ታስታውሱ እንደሆነ ላይ የመጀመሪያዎቹ የዛሬ ሶስት ዓመት የመጀመሪያዎቹ አሌክሳንደር ዚንጂን ኮና ገብርኤል ጄሱስ ወደ አርሰናል ሲመጡ ይዘውት የመጡት የዊኒንግ ሜንታሊቲ ያለ ፍሎራችንን ትንሽ ሌቭሉን ሬይዝ አደረጉት ከፍ አደረጉት ማለት ነው። የአርሰናልን የአሸናፊነት ስነ ልቦና ጨዋታችን ተቀየረ ምናምናም ነገር ታስታውሳላችሁ። እና ይሄ የአርቴታ አንደኛው ዝውውር ነው። ሁለተኛው ዝውውር ደግሞ የነ ራያ አለ የነ ቤን ዋይት አለ የነ ኪወር ደግሞ እነዚህ ደግሞ ከስኳድ ዴፕዝ አንጻርና ታዳጊ ናቸው። ክለቡን ብራጅም ጊዜ ይጠቅማሉ ከሚል አንጻር ያመጣቸው ነገሮች ናቸው ከታክቲክም አንጻር ይጠቅማሉ ብለ ያሰባችሁ ተጫዋቾች ናቸው። ከበተጨማሪም ደግሞ የሪካርዶ ካላፊዮሪ፣ የሚኬል ሜሬኖ፣ እንደገና የማርቲን ቦሜንዲ እነዚህ እነዚህን ዝውውሮች ስንመለከት ከሱ ታክቲክ እና አሰበው የጨዋታ አቀድ ጌም ፕላን ጋር አብሮ ሊሄዱ የሚችሉ ተጫዋቾችን ማምጣት ለረዥም ጊዜ ቡድኑ የሚጠቅሙ ተጫዋቾችን ማምጣት እና እንደተባለው ደግሞ ስኬት የሚባለው ነገር አብሮ ተከትሎ እንዲመጣ የሚያደርጉ ተጫዋቾችን ማምጣት የአርቴታ መንገድ ሆነ ማለት ነው ኤዱ ሰውድ በግዱ በዚህ መንገድ ውስጥ ገባ ማለት ነው ይሄ ሁሉ የመጣው ምንድን ነው ከኪያጆ ብራቻን ተጽዕኖ ስላላቀቀው ማለት ነው እንግዲህ በቀላሉ አርቴታ ኤዱን ከኪያጆ ብራቻን ተጽዕኖ አውጥቶት እንዴት መፎካከል የሚችል ቡድን ይገነባል የሚለው መንገድ አሳየው ማለት ይቻላል። እንግዲህ ያው እንዳልኳችሁ የዚንቼንኮ የጄሱስ መንገድ በጣም በጣም ፍጹም አብዮት ነበር ማለት ይቻላል። በጣም ሪቮሉሽናይዝ የተደረገው ያ ዝውውር አርሰናል ቤት ውስጥ ያመጣውን አጠቃላይ ለውጥ ሁላችንም ስላየነው ማለት ነው። ከዛ በኋላ ያው ሁሌም የምንለው ነገር አለ። ለዋንጫ የሚፎካከር የሚወዳደር ቡድን እድገቱ በግልጽ ነው የሚታየው። ትራጀክተሪው እየጨመረ ሲመጣ ክፍተቶችም እንደዛው ይታያሉ። አሁን አርሰናል ውስጥ ያለው ክፍተት እያነሰ፣ ልዩነቶችም ከሌሎች ክለቦች ጋር በግልጽ በሚታይ መልኩ እየጠበበ እንደሆነ እያየን ነው፣ ሁላችንም ማለት ነው። እያንዳንዱ ዝውውር ይህንን ታሳቢ ያደረገ ነው። አሁን ላይ በሜዳም ሆነ ከሜዳዎች ቡድኑ ግልጽ አላማ ያለው ግልጽ እቅድ ያለው መዳረሻው የት እንደሆነ የሚያቅና ከሆረንት የሆነ የተናበበ አጠቃላይ ይሄ ከሜዳ ውጭም በሜዳ ውስጥ ያሉትን ነገሮች የሚያቀናጭ አንድ አካል አለ ማለት ነው። የስፖርቲንግ ዳይሬክተራችን አንድሪያ በርታ ያመጣበት መንገድም ትልቁ ይሄ ነው ማለት ነው። የአርቴታ የሜዳ ላይ ስራዎች አሉ። የቦርዱ ከሜዳ ውጭ የሚሰራቸው ነገሮች አሉ። የሁለቱ ድርድ የሆኑ ደግሞ ስፖርቲንግ ዳይሬክተራችን አንድ ሪያ ቤርታ መጥቷል ማለት ነው። የአንድሪያ ቤርታ ሲመጣ ያ አሁን ያለንበት ሌቭል ሲታይ ክለባችን ገቢው እየጨመረ ነው። ኦልሞስት በክለቡ ታሪክ ወደ ስድስት መቶ ምናምን ሚሊዮን ፓውንድ አካባቢ ገንዘብ የተገኘበት ነው። ቀጣይ አመት ወደ ሰባት መቶ ምናምን ይገባል ተብሎ ይታሰባል። ኪሳራችን እየቀነሰ የሜዳ ላይ ስኬቶቻችን እየተሻሻሉ፣ እንግዲህ ይህን ሁሉ ነገር የቀረን ዋንጫ የሚባለው ነገር በዋንጫ ማጀብ የሚባለው ነገር ነው የቀረን። ይህ አመት ሁላችንም በግልጽ እንዳየነው ሁሉ አርሰናል ለዋንጫ የተገመተበት እና የታጨበት አመት ነበር ማለት ይቻላል። ነገር ግን ጉዳት በጣም ትልቅ ትልቅ ትልቅ ተጽዕኖ የፈጠረበት አመት ነው ማለትም ይቻላል። በአርሰናል የእግር ኳስ ታሪክ እኔ መደገፍ ከጀመርኩኝ እንደዚህ አይነት የጉዳት ዓመት አሳይ አሳልፊ አይቻላቀም። አብዛኛውም ደጋፊ ተመሳሳይ አስባለሁ ብዬ አስባለሁ። እና ከዛ አንጻር ይሄ በጣም አርቴታ እንዴት ቡድን ይገነባል፣ እንዴት እስኳድን አዋቅረ፣ እንዴት እስኳድን የተጫዋቾችን የጨዋታ ጫና ይሄ ሎድ ማኔጅ እያደረግ እንዴት አስቀጥላል የሚለውን ነገር በግልጽ ያየበት ወይም በግልጽ የተማረበት ነው ማለት ይቻላል ማለት ነው። በተጨማሪም ግን በተጨማሪም የአንድሪያ ቤርታ መምጣት ደግሞ የራሱ ተጽዕኖ አለው ተብሎ ይታሰባል። የክሮኤንኬ የቤተሰቦች የኤዱ ያልተገባ የጥቅም ግንኙነት የፈጠረው ድፍረት ያሳጣቸው የትልልቅ ዝውውሮች እንዳያከናውኑ ያደረጋቸው ነገር በአንድሪያ ቤርታ መምጣት ይቀረፋል ተብሎ ይታሰባል። እንደሚባለው ከሆነ ከፍተኛ ገንዘብ ተመድቧል ነው እየተባለ ያለው እና ትልልቅ ዝውውሮች እንጠብቃለን። የኤዱ መንገድ ትልቅ ስህተት ስለነበረበት ማለት ነው። አምና ኤዱ ኔቶንም ስተርሊንግንም ሲያመጣ እኔ ዝም ብዬ ስገምት የኖቲንግሃም ፎረስትን ስራ እያሰበ ያመጣቸው ይመስለኛል። ክለቡን እንደሚለቅ በግልጽ ያስታውቃል። ምክንያቱም ኃላፊነት የሚሰማው ሰው እንደዚህ አይነት በክለብ ውስጥ እቆያለሁ ብሎ የሚያስብ ሰው እንደዚህ አይነት ነገሮችን አይከውንም። አርቴታ ይምጦልኝ ብሎ ያሰባቸውን ተጫዋቾች በጊዜ ማከናወን ባለመቻሉ፣ ዝውውሮች በጊዜ መፈጸም ባለመቻሉ የነ ስሚዝሮ የነ ኤዲ ኒኪታ የነ አሮን ራምስጄል የነ ሬስ ኔልሰን ዝውውሮች የነ ፋቢዮ ቬራ በጊዜ አልተፈጸመ፣ በጊዜ አለመፈጸሙ ነገሮች ሁሉ ወደኋላ እንዲጓተቱ አድርጓቸዋል። እንዲያም እንደሚባለው ከሆነ አምና ዝውውር ላይ የክሮኤንኬ ቤተሰቦች ኃላፊነት ሰጥተውት ነበር። ተጫዋች ሳይሸጥ ተጫዋች አይመጣም የሚል ማለት የሚኬል ሜሬ ነው። የሪካርዶ ካላፊዮሪ ድም ዝውውር በዛን ያክል ሊቋጭ የቻለበት ዋናው ምክንያት በጊዜ ተጫዋች መሸጥ አለመቻላችን ነው። ይሄ ሁሉ ነገር ያመጣው በኤዱ ላይ እምነት ስላጡ ነው ሰዎች። አሁን ግን ያ ነገር ይቀረፋል ተብሎ ይታሰባልና ኤዱ ቡድኑን ትቶበት የሄደው መንገድ በጣም የሚያሳፍር ነው። አሰልጣኝ ሱፐር ሚኬል አርቴታ ኃላፊነት የለውም አይጠየቅበትም ያልኩ አይደለም። ትልቁ ኃላፊነት ግን የኤዱ ነው ማለት እንችላለን። እንግዲህ ኤዱ ወደ ኖቲንግሃም ፎረስት ሄዷል። በኢቫንጀሊከስ ማሪና ከስ የሚመራው በኢቫንጀሊስ ማሪና ከስ የሚመራው ኖቲንግሃም ፎረስት ወደዛ በሚሄድበት ሰዓት ላይ ወደዛ ስራ ያመቻቸለት ኪያጆ ብራቻ ነው። በጣም ነው የሚገርመው። ኪያጆ ብራቻን የማሪና ከስ ጓደኛ ነው የኤዱን ጓደኛ ነው። ስለዚህ ያገናኛቸው በጣም ማሪና ከስ ነው እንደሚባለው። በጣም በአርሰናል የሰራው ስራ ምናምን የሚባለው ውሸት በጣም የሚገርም ነው። ያው ፒአር ስለሆነ ምንም ማድረግ አይቻልም ማለት ነው። ሁላችንም የምናየው ነገር ነው። መረጃዎችም ወንበረም እዚህ ጋር የማሪዮን ሞሊና መረጃዎችም የሚሉት ይሄን ነው። እና አሁን ወደ ኑቲንጋም ፎረስት እንዲሄድ ያደረገው ኪያጆ ብራቻ ነው። እዚያ ሄዶ ምንም ጥያቄ የለም የኪያጆ ብራቻን ተጫዋቾችን ማስፈረሙ ይቀጥላል ማለት ነው። ቅድም ያልኳችሁ ነገር አለ፣ የግሌዘር ቤተሰቦች እና የክሮኤንኬ ቤተሰቦች ምን ለያየው እዚህ ላይ ነው ማለት ይችላል። ማለት አርሰናል እና ማንቸስተር ሙሉ በሙሉ ምን ለያየው እዚህ ላይ ነው። የማንቸስተር ቤተሰቦች ተጫዋቾችን ሲያዘዋውሩ ከኤጀንቶች ጋር ነው የሚናገሩት። ኡጋርቲን ሲያመጡት ከዚህ ከሆርጌ ሜንዲስ ጋር ነው የተናገሩት። ልብ አድርጉ፣ ጃውኔቪስን ከቤኔፊካ ጨርሰው በ118 ሚሊዮን ዩሮ ፔጆች ማለት ነው። በጎን ደግሞ ኡጋርቴን ወደ ማንቸስተር ለመላክ ይሯወጡ ነበር። ግን ማንቸስተር ስማርት ቢሆን ኖሮ ዳውን ኦቪስ ማምጣት ይችሉ ነበር። ይህን ስራ ሲሰራ የነበረው ሆርጌ ሜንዴዝ ነው። ሁለቱም ተጫዋቾች የሱ ወኪሎች ናቸው። እና እሱ እዛ ጋ ለ ሉዊስ ካምፖስ ፖርቱጋል ላይ ነው፣ ጓደኛው ነው። ለእሱ ጃኒቤ ስንሰጠው ወደዚህኛው ጋ ደግሞ ኡጋርቴን አመጣላቸው ማለት ነው። ያው አሁን ማሳያ ነው፣ እየነገርኳቸው ያሉት ኤጀንቶች እንዴት የእግር ኳስ ማርኬቱን እንዴት ዲቴክት እንደሚያደርጉትና ኤዱ በአጠቃላይ በአርሰናል ቤት ውስጥ ትልቅ ጥፋት ፈጽመው ማለት ይቻላል። ግን ክለቡ ሌጀንድ ስለነበረ አሳልፈው አልሰጡትም። ምስጢሮች እየወጡ ያሉት አሁን በቅርብ ጊዜ ነው። እንደ ማሪዮ ሞሊና የምርመራ ጋዜጠኞች ናቸው መረጃውን እያወጡ ያሉት። በነገራችን ላይ ይህን መረጃ በማጋራበት ሰዓት ላይ እግርኳስ ሀገር እየተነገረበት ያለው በሚዲያ እየተዘገበበት ያለው ተንታኝ የሚባሉ ሰዎች እየተነተኑበት ያለው መንገድ ይቀየራል ብዬ አስባለሁ። አንድን ነገር ከስሩ ምንድነው ጭብጡን ይዞ መነጋገሩ በጣም የተሻለ ነው። አርሰናልን ለመውቀስ ከዝውውር አንጻር ከተለያየ መንገድ ለመውቀስ በምንነሳበት ሰዓት ላይ ማስረጃዎቹን በጣም ግራውንድ ቢኖራቸው በጣም የተሻለ ነው። ቤዝ ቢኖራቸው በጣም የተሻለ ነው። መሰረት ካለው ከዛ በኋላ ለሚኖረው የመጨረሻ ድምዳሜ ያ መሰረቱ ይጠቅማል ብዬ አስባለሁ። እና ከዛ አንጻር ነው ይህንም መረጃ እያቀረብ ካሉት አሰልጣኝ ሱፐር ሚኬል አርቴታ ክለቡን ቱጋ እንዳደረሰው እናውቃለን። ሲቀበሉ ቱ ጋር እንደነበረ በሂደት ውስጥ የነበሩት ነገሮች እናውቃቸዋለን። በቀጣይ አመት ለአርቴታ ሜኪት ኦር ብሬኪት የሚባለው አመት ነው፣ ምንም ጥያቄ የለውም። ውጤት ማምጣት የማይችል ከሆነ ከክለቡ መሰራበቱ የማይቀር ጉዳይ ነው። የክሮኤንኪ ቤተሰቦች አንድሪያ ቤርታን በሚያመጡበት ሰዓት ላይ ከኤዱ የተማሩት ትምህርት አለ። ከኤዱ ስህተት የተማሩት ትምህርት ስላለ ነው እዚጋ ሪስኮችን ወስደ ነገር እያደረጉ ያሉት ፍጹም ፍጹም የተለየ አመት እንጠብቃለን ብለን እናስባለን፣ ግን ኤዱ በአርሰናል ቤት ውስጥ ያደረገው ነገር ይሄ ነው። የአርቴታ የክሮኤንኬ ቤተሰቦች ከሴቨን ሚስትል ሳንት ጀምረው ከነ ራሁል ሳንሂሊ ከኤዱ እንደገና ወደ አንድ ሪያቤት አይመጡበት እና በዚህ አምስት ዓመቶች ውስጥ ደግሞ አርቴታ ያሳለፈውን ነገር ስንመለከት ፍጹም ፍጹም የተገናኙ እና አንዱ በአንዱ ላይ መጥፎ ጠባሰውን እያሳረፈ የመጣበት እንደሆነ መረዳት እንችላለን ለማለት ነው። ይህንን ነው እንግዲህ ለዛሬ ያዘጋጀሁት ፕሮግራም ከኔ ጋር ሲሆን በራቸው በጣም አመሰግናለሁ። አክባሪ ስትልኝ መልካም ጊዜ ሆኖላችሁ።